ዛሬስ እስራኤልና ኢራን ምን ላይ ደረሱ? ሰሞነኛ ያስፈራው የኢራን እና የእስራኤል ታላቁ ፍጥጫ፣ እንደሚታወቀው ባለፈው እስራኤል ኢራንን ላይ በላይ ባደረገችው ጥቃት ከፍተኛ አመራሮቿ መሞታቸው የሚታወቀው ነው። እንዲሁም ደግሞ የነዳጅ ማጣሪያዎቿና የኑክሌር ማብለያዎቿ የኢስራኤል ጥቃት ገፈት ቀማሽ ሆኖ አለ። አሁን በደረሰን መረጃ መሰረት ኢስራኤል በድጋሚ ኢራን ላይ የነዳጅ ማጣሪያዎቿ ላይ ጥቃት መፈጸሟ መረጃዎች እየወጡ ነው። በኢስራኤል በኩል ተደጋጋሚ የሚባል የጦር ጀቶች የኢራንን የአየር ክልል ጥሰው በመግባት አየር መቃወሚያዎቹንም በማለፍ የኢራንን የኒውክሌር ማብለያዎችንና የነዳጅ ማጣሪያዎችን ላይ በላይ እየደበደበች ይገኛል። ይህ ደግሞ የኢኮኖሚ ድክመቶች እንዲከሰቱባት በኢራን ያደርጋል። ይሁንና ኢራን የባላስቲክ ሚሳይሎቿ እና የሃይፐርሶኒክ ሚሳይሎቿን እያዘጋጀች ወደ ኢስራኤል እንደምታስወነጭፍም ይታወቃል። የቃል ኪዳን መልስ አራትና አምስት ስድስት እያለ ወደ ኢስራኤል የባላስቲክ እና የሃይፐርሶኒክ መሳሪያዎች መልስ አጸፋ መመለሱ የማይቀር መሆኑን የኢራን የጦር ሚኒስትሮች የተናገሩ ይገኛል። በነገራችን ላይ ኢራን ከፍተኛ የሚባል የኢስራኤልን ጥቃት ባስተናገደች 24 ሰዓት ባልሞላ ጊዜ ውስጥ ለኢስራኤል ይሄንን አይነት የሚመክት የሚሳኤል ውርጅብኝ ኢስራኤል ላይ በመላኳ ዓለም አጃኢብ ብሏል። ምክንያቱም የጀርመን የእንግሊዝ የፈረንሳይ የአሜሪካ እንዲሁም በተጨማሪ የጆርዳን አየር ክልልም ጭምር የኢራንን ባላስቲክና ና ሃይፐርሶኒክ መሳሪያዎችን ለማክቸፍ ቢጣጣሩም እነታድና አይረንዶም ምንም ሳይጠቅሙ የኢስራኤልን ፋሲሊቲዎች ኢራን ማደባየት ችላለች። በሁለቱም በኩል ያለው የጦር ውድመት እውነት ከፍ ያለ ጥቃት ኢራን ብታስተናግድም ምንም አይነካሽም የተባለላት እስራኤልም ግን ዋዛ የሚባል ጉዳት አልደረሰባትም። በነገራችን ላይ ኢራን ከፍተኛ የሚባል የእስራኤል ጥቃት ቢደርስባትም ያንን ቶሎ ሪኬፐብል ወይንም ደግሞ ወደ ስራ በማስገባት ወደ ኢስራኤል ማስወንጨፍ መቻሏ ይህም አስገራሚ መሆኑ አትተነዋል። ይህ በእንዲህ እንዳለ ኢስራኤል በድጋሜ አሁንም በፈጣን ጀቶቿ ኢራን ላይ ቁልፍ ቁልፍ የሚባሉ ቦታዎችን የጦር ማዘዣዎችን እንዲሁም የነዳጅ ማጣሪያዎችንና የኑክሌር ማብለያዎችን ማደባየቷን አሁንም በደረሰን መረጃ መሰረት ቀጥሏል። ኢራን ዛሬ ሌሊት በድጋሜ የምታስወነጭፋቸው የባላስቲክ ሚሳኤልና ተጨማሪ ድሮንም አክላ እንደምትልክበት አንዳንድ መረጃዎች ይናገራሉ። በዚህ መረጃ አዲስ የሚወጡ መረጃዎች ካሉ ወደ እናንተ የምናሻገር መሆኑን ቃል ስንገባ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ማፊ ነኝ። ሰላም